ብዙ ጊዜ ከዚህ ባለፉት ሰባት ስምንት ዓመታት ከነበረው የፀጥታ ችግር ጋር በተያዘ ብዙ ሰዎች ከፖለቲካ ለውጡ ጋር ብቻ የተያዘ አድርገው ያነሱታል። አንድ መዘንጋት የሌለበት ግን ቁልፍ ነጥብ ነው ብዬ የማስበው የፖለቲካ ባህላችን በጣም የተበላሸ ነው። በአብዛኛው የፖለቲካ ታሪካችን ስንመለከተው ከኃይል ከቫዮለንስ ጋር የተያዘ ነው። ምናልባት ኢህአዲግ ዘመን በተወሰነ መልኩ ስቴቱ ትልቅ የሴኪሪቲ አቅም ስለነበረው በተወሰነ መልኩ ያንን አፍኖ ተቆጣጥሮ መቆየት ችሎ የነበረ ቢሆንም የደርግንም የንጉሱንም ከዛ ፊት የነበሩ አጠቃላይ የነገስታቱንም ታሪክ ስንመለከት ኃይልን ሁሌ የፖለቲካ አቅም ማጎልበቻ ወይም ደግሞ የፖለቲካ ግብን ማሳኪያ አድርጎ የመጠቀም ሂደት አለ እና ሁለት ሺህ አስር የፖለቲካ ለውጥ ሲመጣ በተለይ መንግስት መዋቅሩ ጸጥታ አካባቢው አጠቃላይ መከላከያ ወታደሩ የነበረው አቅም መመንመን ይሄ የነበረውን መጀመሪያም ካልቸራል የነበረውን ሶሳይቲያ ማህበረሰባችንም ውስጥ የነበረውን ሁኔታ ገሀድ እንዲወጣ አድርጎታል ማለት ይቻላል ብዬ አስባለሁ። እንደ አንድ ጥሩ ምሳሌ የፖለቲካ ለውጡ ሲመጣ ይሄ የነበሩ የጸጥታ ችግሮችን የመንግስት አካላትም የተቋሚ የፖለቲካ ቡድኖችም ኢቨን ምሁራንም የትኛውም ሀገር ላይ የፖለቲካ ለውጥ ሲከሰት እንደዚህ አይነት አለመረጋጋት የተለመደ ነው የሚል ልክ ያልሆነ ጀስቲፊኬሽን የመስጠት ነገሮች ነበሩና እነዚያ ነገሮች ያለው የጸጥታ ችግር የበለጠ እየተባበሰ እንዲሄድ እንጂ እንዲሻሻል ወይም ደግሞ አንዳንድ ነገሮች እንዲኖሩ የማድረግ ውጤት መፍጠር አልቻለም። የፖለቲካ ለውጡ በተወሰነ መልኩ ያው ለረዥም ዓመታት የፖለቲካ ትግል ሲደረግ የነበረ ቢሆንም በበቂ ሁኔታ ዝግጅት የተደረገበት ነበር ማለት የሚቻል አይመስለኝም። የጸጥታ ኃይሉ አንድ ሙሉ በሙሉ ተመናምኖ ወጥቷል። ስለዚህ የመንግስት የመቆጣጠር አቅሙ በጣም አነስተኛ ነው። ምንም እንኳን ኢትዮጵያ በታሪኳ በተለይ ስቴቱ በጣም ከፍተኛ የሆነ የሞኖፖሊ ኦፍ ቫዮለንስ ያለው መንግስት ሆኖ ቆይቷል። ግን በተለይ 2010ሩ ድንገተኛ ለውጥ በተለይ ህወሀት አብዛኛውን ሴኪሪቲ ቦታዎች ላይ የነበረው ቁጥጥር በጣም ከፍተኛ ሲሆን ስለነበረ የህወሀት ከዛ ቦታ መውጣት በጣም ከፍተኛ ክፍተት ፈጥሯል። ያ ደግሞ መዘናጋት ፈጥሯል። ኖርማሊ የግጭትም ምናምን ነገር ሲከሰት እንደዚ አይነት ጀስቲፊኬሽን የመስጠት ሁኔታዎች ነበሩ። ስለዚህ አንድ ለምሳሌ የተቃዋሚ የፖለቲካ ቡድኖች ከውጭ ሲገቡ እንደገና ደግሞ የትጥቅ እንቅስቃሴ ውስጥ የነበሩ ኤርትራ ውስጥም ሌሎች ሀገራትም የነበሩ ቡድኖች ሲገቡ የመንግስት የጸጥታ መዋቅር ወይም ደግሞ ራሱ ፖለቲካው ራሱ በቂ ዝግጅት አላደረገም ነበር። ስለዚህ እነሱን አብዞርቭ አድርጎ ማቆየት የሚችል የፖለቲካው ኤንቫሮንመንት አልነበረም። እሱ የፈጠረው የራሱ አስተዋጽኦ አለ። ሌላው በጣም ኢምፖርታንት ላይ መጠቀስ አለበት ብዬ ማስበው ሚዲያው ነው። ታስሮ የቆየ ሚዲያ ነበር እና ተፈቶ ሲለቀቅ ሁሉም በብሔሩም፣ በሃይማኖቱም፣ በሁሉም አቅጣጫ በጣም ጫፍ የረገጠ ዋልታረገጥ የሚባል አይነት ቅርጽ ይዟል። ያ የፈጠረው ቀውስ በጣም ከፍተኛ ነው። እና በጥቅሉ ስናያቸው ለእነዚህ ነገሮች ሁሉ የነበረው ዝግጁነት በጣም አነስተኛ ስለነበር አነስተኛ የነበረው ግጭትም አለመረጋጋትም የባሰ ከፍ እያለ ከፍ እያለ ሄዶ ወደ ፖለቲካ ግጭት ወደ ለየለት ጦርነት እርስ በርስ ጦርነቱ ስንገባ አድርጎናል። ኢህአዴግ በታሪኩም ትልቅ የሆነ የሚሊተሪ አቅም የነበረው ቡድን ስለነበረ በተለይ ይሄ ሴኩሪቲ ሴክተሩ ወታደራዊ ኤሪያው ምንም በማያጠያይቅ ሁኔታ ከፍተኛ አቅም ነበረው እንደገና ደግሞ ወጥ የሆነ የትእዛዝ ሰንሰለት ነበረው የተበታተን አልነበረም ፓወርፉል የነበረ ሰው ነበር ከላይ የተቀመጠ ጠቅላይ ሚኒስትር መለስ ማለት ነው እሱ እንደፈለገ ማንቀሳቀስ የሚችልበት ሁኔታ ተፈጥሮ ነበረ ያ ትልቁ አቅም የፈጠረው ነገር ምንድን ነው ኢህአዲግ በሂደት በመላ ሀገሪቱ የነበሩትን የፖለቲካ አለመረጋጋቶች እየፈታ በኃይልም ይሁን በሌላ አቅጣጫ መቆጣጠር ችሎ ነበረ። ልክ ይሄ የፖለቲካ ለውጡ ሲመጣ እና የመንግስትም የመቆጣጠር አቅም እየላላ ሲሄድ ግን እነዛ ታስረው ታፍነው የነበሩ ነገሮች በሙሉ በየቦታው መፈነዳዳት ጀመሩ። የተለያየ የፖለቲካ ጥያቄ ያላቸው ኢቨን የኢኮኖሚ ጥያቄ የሚያላቸው ቡድኖች፣ አሁን ከተመለከትን፣ አሁን ባለው ሁኔታ ይሄ ታጣቂነት ሞር ኦፍ ኢንተርፕራይዝ ሆኗል። ኢትዮጵያ ውስጥ በሁሉም አቅጣጫ ጀንዊን የሆነ የፖለቲካ ጥያቄ ያላቸው ቡድኖች ሊኖሩ ይችላሉ፣ ወይም ግለሰቦች ሊኖሩ ይችላሉ። በጥቅሉ ግን አሁን ኦቨርዊልም ተደርጎ የተያዘው ግን በእነዚህ ኢንተርፕራይዞች ነው። እነዚህ ኢንተርፕራይዞች ደግሞ አሚን በፖለቲካ ንግግርም የምትፈታው ላይ ሆን ይችላል አሁን ያለው ነገር ማለት ነው። በጣም ትልቅ ቢዝነስ ነው። በየቦታው የምንሰማቸው የተለያዩ ነገሮች ከነዚህ ቡድኖች ጋር የተያዙ እንደሆነ በተለያየ አቅጣጫም በሚወጡ ሪፖርቶች የምንሰማለን። ያ ደግሞ ከቢዝነስ ጋር መያያዙ እንደ አንድ አፍሪካ ሀገራት እንደምናያቸው የታጠቃይ ቡድኖች ወደዛ አቅጣጫ ሄደዋል። ያ ደግሞ ትልቅ ችግር ፈጥሯል ብዬ አስባለሁ። የመጀመሪያው ብዬ የማስበው በሀገሪቱ ውስጥ የምር የሆነ የጸጥታ ችግር እንዳለ ማመን ይመስለኛል፣ የመጀመሪያው ማለት ነው ነሰርሊ የሆነ አካል ተጠያቂ ሊሆን የሚችልበት ላይሆን ይችላል። ብዙዎቹ የፖለቲካ ችግሮቻችን ኮሌክቲቭሊ በጋራ ተጠያቂነቱን የምንወስድባቸው ናቸው። ስለዚህ የመጀመሪያው ደረጃ መፍትሄ የጸጥታ ችግር መኖሩን ማመን ነው። ከዛ ያለውን የጸጥታ ችግር በቡድን በቡድን አድርጎ መለየት ያስፈልጋል ብዬ አስባለሁ። ቅድም እንዳልኩት ጀንዊን የሆነ የፖለቲካ ጥያቄ ያላቸው ቡድኖች ሊኖሩ ይችላሉ። ያም ሆኖ ግን አሁን ባለው የኢትዮጵያ ፖለቲካ ሁኔታ በምንም መልኩ የፖለቲካ ጥያቄን በቫዮለንስ በኃይል ልናስፈጽም ወይ ልናስፈታ የምንችልበት የፖለቲካ ሂደት መኖር አለበት ብዬ አላምንም። የዚህ ሂደት መኖር ከማንም በላይ እየጎዳ ያለው ራሱ ማህበረሰቡን ነው ትግራይ ክልል የነበረው እናያለን። አሁን የአማራ ክልል ህዝብ አጠቃላይ ያለበትን የፖለቲካ ሁኔታ እናያለን፣ ያለበትን የጸጥታ ችግር። ወደ ኦሮሚያ ስንሄድ ታጣቂ ቡድኖች በሚንቀሳቀስባቸው አካባቢዎች ያሉ ችግሮች፣ ሰዎች የሚኖሩባቸው ስጋት በጣም ከፍተኛ ነው። እና ይሄ በራሱ የቫዮለንስን እንደ የፖለቲካ ችግር መፍቻ አድርጎ መጠቀም ተገቢ እንዳልሆነ በቂ ማሳያ ነው ብዬ አስባለሁኝ። ጀንዊሊ ጥያቄ ያላቸው አካላት ጋር ተቀምጦ መናገርና መፍትሄ መስጠት ነው ቢዝነስ ኢንተርፕራይዝ አድርገው የያዙ የፖለቲካ ካሉ የታጣቂ ቡድኖች ጋር ግን ሌላ አይነት መፍትሄ ምናልባት መንግስት ወይም ሌላ አካል መፈለግ ሊኖርበት ይችላል ብዬ አስባለሁ። ሌላው ከኢኮኖሚ ጋር በተያያዘ ያለ ችግር አንድ ሁሌ ከቀውስ ጋር ተያያዥ ስለሆነ የኢኮኖሚ ችግር በሀገሪቱ ውስጥ ያሉ የኢኮኖሚ ችግሮችን የሚፈጠሩ የኢኮኖሚ ችግሮችን የመፍታት ኃላፊነትም ትልቅ ነው። ሌላው ከዚህ ከብሔራዊ ምክክር ጋር በተያያዘ የሚሰሩ ስራዎች የሚቀርቡባቸው ብዙ ወቀሳዎች አሉ፣ ብዙ ቅራኔዎች አሉ። እነሱን ቅራኔዎች የመፍታት እና ሁሉንም የፖለቲካ ወገኖች የሚያካትትና ችግሮችን መፍታት የሚችል አድርጎ ማዘጋጀት ያስፈልጋል ብዬ አስባለሁ።